only is the U.N. not solving the problems it should, too often, it's actually creating new problems. ጤና ይስጥልኝ እንዴት አላችሁ? ቤተሰቦች ዛሬ በጣም እንግዲ ዓለማችንን እጅግ ሊያስደነግጥ የሚችል አይነት ጉዳይና ዜና ነው። ምክንያቱም ኢራን ከዚህ በፊት ከነበረው የኒክሌር ስምምነት መውጣቷን የሚያረጋግጥ መረጃ ነው ይፋ ያደረገችው። ምክንያቱም ጊዜው ልክ እንግዲህ የዛሬ አስር ዓመት በዚህ ቀን ነበረ ፊርማው የተፈረመውና። ቀኑ ተጠናቀቀ። ይሄ ቀን የተጠናቀቀው የዓለማችን እጅግ ስጋት የሆነው የኒውክሌር ጉዳይን እንደዚሁ ግምት ውስጥ ያስገባ በመሆኑ ስለዚህ ከዚህ በኋላ በዓለም አቀፉ ወይም ደግሞ በአቶሚክ ኃይል ድርጅት ስምምነት መሰረት ሊቀጥል እንደማልችል የሚያረጋግጥ ሁኔታ ላይ ደርሻለሁ በሚል ሀሳብ ሰጥታለች ኢራን። ይህ ደግሞ የዓለማችንን ፖለቲካ እጅግ አስቸጋሪ የሚያደርግ ነው። ምክንያቱም እንደሚታሰበው ሳይሆን የኒውክሌር ጉዳይ ነው። ኒውክሌርን በተመለከተ የዛሬ አስር ዓመት ልክ በዚህ ቀን የተደረሰው ስምምነት 2015 ላይ ኦክቶበር 18 ወይም ደግሞ በዛሬው ዕለት የተደረሰው ስምምነት እንደዚሁ ፈርሷል ማለት ነው ወይም ደግሞ ኤክስፓየር አርገዋል። እና ከዚህ በኋላ ኢራንም አልገዛም የሚል መግለጫ ነው የሰጠችው። ይሄኛው ወደ ምን ሊወስድ ይችላል የሚለው ደግሞ ኢራንም ከዚህ ቀደም ከነበረው አቋሟ በተለየ የተለየ አቋም ተከትላ፣ የተለየ መንገድን ተከትላ ጥቃት ሰነዝር ይችላለች ወይም ደግሞ ኒውክሌርን ታብላለዋለች ማለት አስቸጋሪ ቢሆንም ግን ደግሞ አለማችን ላይ እንደዚህ አይነት ውጥረቶች ግራ ቀኝ እጅግ ፈተናዎችን ሊያመጣ እንደሚችል የሚጠቁም አድርጎታልና ሁኔታዎች በእርግጥም ሊታዩ የሚገባቸው ሆነዋል። ኢራን ሬስትሪክሽን ከዚህ በኋላ በኒውክሌር ፕሮግራሚ ላይ ሊኖር አይችልም፣ ተርሚኔትድ ሆኗል ስምምነቱ ኤክስፓየር አድርጓል የሚል መግለጫ ሰጥታለች። እንግዲህ የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት ነው ይህን ያጋራው። ኮሚትመንት ኦፍ ወይም ደግሞ በዲፕሎማሲያዊ መንገድ ኮሚትመንት ነበረን ግን የአስር ዓመቱ ላንድማርክ አሁን ተጠናቋል። ስለዚህ ከዚህ በኋላ ዌስተርን ፓወርስ ኦፊሻሊ ኤንድድ መሆኑን ማወቅ አለባቸው የሚል መግለጫን የሰጠችው ኢራን ይህ በእርግጥ ደግሞ የኢራንን ፖለቲካን ብቻ ሳይሆን በዓለም ላይ ስጋት ሊደቀንች የሚችል ጉዳይ በመሆኑ አሁንም ሀሳቦች በተለያየ አቅጣጫ በስጋት መልክ እንደዚሁም የወጡ ይገኛል። ይሄ ቀላል የሚባል አይደለም። ኢራን የአስር ዓመቱ ተጠናቀቀ ስትል እንግዲህ የራሴን እርምጃ እወስዳለሁ ነው። በነገራችን ላይ ይሄኛው ስምምነት እንግዲህ የነበረው የዛሬ አስር ዓመት ወይም ደግሞ ኦፊሽል የሚታወቀው ጆይንት ኮምፕሬንሲቭ ፕላን ኦፍ አክሽን ነበረ። እንደምታውቁት ጂ ኦኤ የሚባለው ስምምነት ያ ማለት እንግዲህ ኢራን ከቻይና፣ ከፈረንሳይ፣ ከብሪታንያ፣ ከአሜሪካ እንደዚሁም ደግሞ ፕላስ ጀርመን ጋር ያደረገችው ስምምነት ነበረ። በ2015 የዛሬ አስር ዓመት ልክ በዚህ ቀን የተደረሰ ስምምነት ነበረ። እሱን ተከትሎ በጣም በርካቶች ተስፋ ያደረጉበት በእርግጥም ኢራን ይህን ጉዳይ ወይም ደግሞ የኒውክሌር ጉዳይ ለትጥቅ ብቻ ሳይሆን ለልማት እንጂ የሚል አቋም እንድትለውጥ ያደረጋት ይህ ስምምነት ነበረ። 2015 ላይ የተደረሰ ስምምነት ነውና ይሄኛው ስምምነት የመጠናቀቁ ጉዳይ አንዳንድ እርምጃዎች በስጋት መልክ እንዲቀጥሉ ሊያደርግ ስለሚችል ብዙዎች ጥያቄ እያነሱበት ይገኛል። ስምምነቱ በነገራችን ላይ 2015 ላይ ሲደረግ ፕሬዚደንት ባራክ ኦባማ ነበሩ፣ በወቅቱ የአሜሪካው ፕሬዚዳንት ማለት ነው። ዴሞክራቱ እሳቸውና ሌሎች የቋሚ የጸጥታው ምክር ቤት አባል አገራት መሪዎች የነበሩበት ነው። ያ ማለት እነ ፕሬዚዳንት ቭላድሚር ፑቲንም የነበሩበት በወቅቱ የእንግሊዙ ጠቅላይ ሚኒስትር የነበሩበት ነው። ወይም ደግሞ አምስቱ ቋሚ የጸጥታው ምክር ቤት የነበሩበት የጆይንት ኮምፕረንሲቭ ፕላን ኦፍ አክሽን ነበር የተደረገው ይሄኛው እንግዲህ ለ10 ዓመት ከቆየ በኋላ ኤክስፓየር አረገ ማለት ነው። 2015 ላይ በፈረንጆቹ አቆጣጠር የዛሬ 10 ዓመት በዚህ ቀን ሲደረግ አምስቱ ቋሚ የጸጥታው ምክር ቤት ማለትም ብሪታንያ፣ ፈረንሳይ፣ አሜሪካ፣ ቻይናና ሩሲያ የነበሩበት ከዛ ፕላስ 5 ፕላስ ጀርመን ማለት ነው። ስለዚህ አምስቱ ቋሚ የጸጥታው ምክር ቤት ፋይቭ ፒ ቋሚዎቹ፣ ፐርማነንቶቹ ፕላስ ጀርመኒ የነበረው ስምምነት እንግዲህ በሚያሳዝን ሁኔታ ዛሬ ተጠናቋል። ይሄ መጠናቀቁ ደግሞ የነበረው ነገር ምንድን ነው? ኢራን የኒክሌር አቅም እንዳትገነባ የሚያደርግ ወይም ደግሞ ኢራን ሶስት ነጥብ ስድስት ሶስት አካባቢ ወይም ደግሞ ሶስት ነጥብ አምስት በመቶ በላይ እንዳይሻገር ያደረገውን የኒክሌር ስምምነት ዋናው እንግዲህ ለመጣስ የተገደደችው ማለት ነው። ወይም ደግሞ ያኔ የነበረው ስምምነት ኢራን ከሶስት ነጥብ ስድስት አራት በመቶ በላይ ወይም ደግሞ ከሶስት ነጥብ ስድስት አካባቢ በላይ ኒክሌር እንዳታብላላ ዩራኒየም እንዳታብላላ የሚያደርግ ነት ነበረ ይህን ተከትለው ኢራኖችም ተጉዘዋል ላለፉት አስርተ ዓመታት በዚህ መንገድ የሄደው ጉዳይ ዛሬ መጠናቀቁን ነው ይፋ የሆነው በነገራችን ላይ ኢራን እንግዲህ ቅድም እንዳልኳችሁ ከዛም በላይ ከ3.6 በመቶ በላይ ኒክሌር እንዳታጠቅ የሚያደርግ ውል ነው አንደኛው ከዛ ሲቀጥል ደግሞ ለኒክሌር ጥቅም አገልግሎት ወይም ደግሞ ማብላያዎቹ አገልግሎት ሊኖራቸው የሚችለው ለኃይል ነው። በዛ ደግሞ በአመላሹ ደግሞ ኢራን ተቀባይነት ያለው እንግዲህ ማዕቀብ ተጥሎባት ነበረ። ማዕቀቦቹ እንዲነሱላት የሚያደርግ ሳንክሽን እንዲነሱላት የሚያደርግ ሊፍት እንዲደረጉ የሚያደርግ ስምምነት ነበረ በዛኔ ተፈረመው ግን ደግሞ እነ ሀሰን ሩሃኒ የነበሩ ያኔ የነበረው ስምምነቱን ከዛም በኋላ ፕሬዚዳንት ዶናልድ ትራምፕ እንደምታስታውሱት ለመጀመሪያ ጊዜ 2016 ላይ ፕሬዚዳንት ሆነው ሲመጡ 2017 ላይ ጉዳዩን ችግር ውስጥ እያስገቡት መጡ። 2018 ላይ ደግሞ በግልጽ ከኢራኑ የኒክሌር ስምምነት አሜሪካን አስወጡና ከወጣች በኋላ ምክንያቱም አሜሪካ ይህን የምትከተለበት መንገድ መስተካከል አለበት ብለው ያምኑ ነበረ፣ ፕሬዚዳንት ዶናልድ ትራምፕ ምክንያቱም ምክንያታቸው ደግሞ ኢራን የሆነ ጊዜ ኒክሌር እንዲኖራት የሚያደርግ ስምምነት ነው የሚል ጥያቄ ነበራቸው። ኦፍ ኮርስ እንግዲህ ኖራቸውም አልኖራቸውም በዚህ መንገድ የተጠናቀቀውን ጊዜ የሚያስታውስ በመሆኑ ፖለቲካላይ በዛ ቅኝት ውስጥ ሊታይ ችሏል ና በጣም አስቸጋሪ ሁኔታዎችን ራሳቸው ፕሬዚዳንት ዶናልድ ትራምፕ 2018 ላይ በመፍጠራቸው ትተውት በመውጣቱ ስምምነቱን ኢራንም እንደዚሁ ደግሞ ኒክሌርን ወደ መታጠቅ አዝማሚያ እየገባች መጣች ና ሁለት ሺ አስራ ስምንት ላይ ተተውላት ሲወጡ ድርድሯ ከአሜሪካ ማይነስ እየሆነ ቀጠለ ማለት ነው። በቬና የሚደረጉ ስምምነቶች የሚደረጉ አንዳንድ ስብሰባዎችም ከዚሁ ከፕሬዚዳንት ዶናልድ ትራምፕ መውጣት ጋር እየሆነ በመምጣቱ ዋሽንግተን የወጣችበትን የፖለቲካ ሂደት ተፈጠረ እና ይሄኛው ተጠናቀቀ የሚለው ነው እጅግ አስቸጋሪ የሚሆነው እና ኢራን ምን ያህል አቅም አላት የሚሉ መረጃዎች ምናልባት ከዚህ ቀደም ከነበሩ መረጃዎች አሁን ትንሽ ለየት ያሉ ጉዳዮች ሊወጡ ይችላሉ። ከዚህ በፊት ኢራን ስልሳ በም በመቶ ኒክሌር ማምረትን የሚችላት ዩራኒየም ስልሳ በመቶ አበልጽጋ ተቀምጣ ነበረ። ያን ደግሞ ኒክሌር ለመታጠቅ የተወሰኑ ቀናት ብቻ ነው ወይም ደግሞ ስምንት ቀን ብቻ ይበቃታል ተብሎ ይታሰብ ነበረ። ዊዝን ሰቨን ዴይስ ማድረግ ትችላለች ተብሎ ነበረ። ግን እነዚህ ጉዳዮች ደግሞ የፊልም ጉዳይ ሆነው ቀሩ። ምክንያቱም እነ ኤስፋሃን እነ ፎርዶ የመሳሰሉ ወደ 11 የሚሆኑ የኒክሌር ማብላያ ጣቢያዎች አሏትና እነዚህ አብዛኞቹ በእስራኤልና በኢራን መመታታቸውን ተከትሎ ጉዳዩ ሌላ መልክ ያዘ ወይም ደግሞ አቅሟ ተዳከመ የሚል ሀሳብ ነበረ፣ ሲጋራ የተሰጠ የነበረው ከጥቃቱ በኋላ ማለት ነው። ግን ደግሞ ኢራን አሁንም ኒክሌር ማብላላት የሚችል አቅም እንዳላት ራሷ ስትናገር ነበረ። የአሜሪካ ፖለቲከኞችም ያውቃሉ ራሱ አይኤኤ የዓለም አቀፉ የአቶሚክ ኃይል ድርጅትና ራፋኤል ግሮሲ የሚያውቁት ነውና ግን የሚያሳዝነው ነገር ከዚህ በኋላ ትብብሬን አቁም ያለው መተባበር አልችልም የሚል አቋም ነው ያስቀመጠችው እና ያስቀመጠችው እና ይሄ ትንሽ ምናልባት ጉዳዩን ወደ ምን ሊወስዱ ይችላል የሚል ጥያቄም ጥርጣሬ እያስነሳ ይገኛል። የዓለም ፖለቲካ ደግሞ በዚህ ልክ ጫና ውስጥ ሊገባ እንደሚችልም በይፋ ተቀምጧል እና ብዙ ሰዎች ይሄኛውን ጉዳይ በቀላሉ ሊመለከቱት አይገባም የሚሉ መረጃዎች መውጣት አለባቸው። ኦፍኮርስ ይሄኛው ግፊት ተደርጎ ኢራን ማስተካከያ የማታደርግ ከሆነ ወይም ደግሞ አሁን ጉዳዩ ቆሟል በሚል በዚህ ልክ የቃኝችውን ፖለቲካ የምታራምድ ከሆነ እጅግ ዋጋ የሚያስከፍል የፖለቲካ አውድ መካከለኛው ላይ ብቻ አይደለም፣ አለም ላይ ሊፈጠር ይችላል። ምክንያቱም ይሄ ቀላል አይደለም፣ የኒክሌር ጉዳይ ነው። በኒክሌር ላይ የሚደረጉ ድርድሮች ምን አይነት ጫናና መጥፎ አጋጣሚ ሊፈጥሩ እንደሚችሉ አለም የምትረዳው በመሆኑ ኢራን እንደዚህ አይነት ሁኔታዎችን ቶሎ ወደ ማስተካከያው እንድትመጣ ማድረግ የዓለማችን ፖለቲከኞች በተለይም ምዕራባውያኑ ይጠበቅባቸዋል እየተባለ ነው። ኦፍኮርስ ያን የማያደርጉ ከሆነ ልክ ጋዛ ላይ እንዳለውን ብቻ ወይም ደግሞ በጋዛና በእስራኤል መካከል ያለውን ጦርነት ብቻ ግምት ውስጥ ያስገባች አለም ሆኖ የሚቀጥል ከሆነ እጅግ አስቸጋሪ ነው። ምክንያቱም ይሄኛው የትላንቱን ብቻ አይደለም የሚያስታውሰው በጣም ብዙ ውስብስብ የሆኑ ጉዳዮችን ሊያስታውስ የሚችል በመሆኑ ነው። እና እንዲህ አይነቶቹን ሁኔታዎች ዛሬ ቅኝት ውስጥ ማስገባት አለም እንዳለባት እየተነገረ ነው። ምክንያቱም ፕሬዚዳንት ዶናልድ ትራምፕ እንደዚህ አይነት ጉዳዮችን እሳቸውም ኢራን በጉዳዩ ላይ ወደኋላ የምትል ከሆነ እርምጃ ለመውሰድ የሚገደሉ ሰው ናቸው። ምክንያቱም በቀላሉ የሚታይም ስላልሆነ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እርምጃ ይወስዱም ለማለትም ከባድ ነው። ምክንያቱም ትራምፕ የምታቋቸው ናቸው። ብሔራዊ ጥቅማችን ተነካ ብሎ ካሰቡ ወይም ደግሞ ብሔራዊ ጥቅም ቀርቶ አሜሪካን ጫና ውስጥ ሊያስገባ የሚችል ሀይል ይመጣል ብሎ ካሰቡ የሚወስዷቸውን እርምጃዎች የምታውቋቸው ናቸውና ለኢራንም የሚበጅ አይደለም፣ ለአለምም የሚበጅ አይደለም፣ ለአሜሪካም የሚበጅ አይደለም። ግን ደግሞ ኢራንን ብትሆን ከአሜሪካ ጋር ልታደርገው የምችለው ውጥረትና ጦርነት ዋጋ ሊያስከፍላት እንደሚችል ግምት ውስጥ ማስገባትም አስፈላጊ ነው። ይሄን ተከትሎ እንግዲህ ኢራን፣ ሩሲያ፣ ቻይና የጋራ ደብዳቤ ለመንግስታቱ ድርጅት ሪዞሉሽን የውሳኔ ሀሳብ 2231ን ግምት ውስጥ አስገብተው ደብዳቤ ጽፈዋል። ኢራን ሩሲያና ቻይና የጻፉት እንግዲህ የጋራ ደብዳቤ የጻፉበት መንገድ ለመንግስታቱ ድርጅት ዋና ጸሐፊ አንቶኒ ጉተሬዝ እንደዚሁም ደግሞ ለሴኩሪቲ ካውንስሉ ለጸጥታው ምክር ቤት ፕሬዚደንት ጭምር ነውና ይሄኛው ኢንፋሳይዝ የሚያደርገው ወይም ደግሞ በግልጽ አጽኖ የሰጠበት ጉዳይ የመንግስታቱ ድርጅት ሪዞሉሽን 2231 የኢራን የኒውክሌር ፕሮግራምን የተመለከተው ጉዳይ ምን መደረግ አለበት የሚለውን ታሳቢ ያደረገ ነው። የኢራን ምክትል የውጭ ጉዳይ ሚኒስትር እንግዲህ ለሌጋል ለኢንተርናሽናል አፌርስ እና ለተለያዩ ጉዳዮች ታሳቢ ሆነው መፍትሄ ሊሰጥ ይገባል የሚል ደብዳቤ ይጽፈዋል እና ይሄኛው እጅግ ምናልባት ጉዳዩ በቀላሉ የሚታይ ሆኖ ከተመዘገበ እጅግ አስቸጋሪ ሊያደርገው እንደሚችል ታሳቢ አድርገው ጽፈዋል። እንግዲህ በጋዜጣዊ መግለጫ ተነግሯል። በጋዜጣዊ መግለጫ ኢራን አስቀምጣለች፣ እንደተጠናቀቀ ሪዞሉሽን 2231 ያ ማለት የ2015ቱ የውሳኔ ሀሳብ 2231 መጠናቀቁን የሚያሳይ ነውና ይሄኛው ጆይንት ደብዳቤ በእነዚህ አገራት መካከል ብዙ ጥያቄ ሊያስነሳ ይችላልና ከ121 አባላት መካከል ያ ማለት በነን አላይንድ ሙቭመንት ሰፖርትድ ኢራን ኢንተርናሽናሊ የሚታወቀውን ወይም ደግሞ የሪዞሉሽኑን ጉዳይ እንዴት ልትመለከተው ትችላለች የሚለውን ሀሳብ ደግሞ ማስቀመጥ አስፈላጊ በመሆኑ ደብዳቤ ጽፈዋል። ና እነዚህ ሀገራት መፍትሄ ይፈልጋሉ። ሰው የኢራን ኢራን ሩሲያ ና ቻይና የጋራ ደብዳቤ ለመንግስታቱ ድርጅት የጻፉበት ምክንያታቸው ኦንኢንድ ኦፍ ሬዞሉሽን 2231 ነው። ስለዚህ ወይ አፕዴት መደረግ አለበት ወይም ደግሞ አፕዴት የማይደረግ ከሆነ አንዳች ፖለቲካዊ መፍትሄ ማምጣት አለባችሁ የሚል አንደምታ ያለው ነው ና ይሄኛው ሜ ቢ ሁሉን ነገር አስቸጋሪ ሊያደርጋቸው ይችላል። ና የዩኤስ ቢቱ ፓይለቶች ደግሞ ሁስትራክ ኢራን ስፒክ ኦን ደ ሞስት ኮንሲኮንሻል ሬድስ ስ ኤክስኪሬድ ምናምን የሚሉ ደግሞ እንደዚህ ከስለላ ጋር የተገናኙ ጉዳዮችም ይነሳሉ። ያው ኢራን ዲክሌር ያደረገችበት መንገድ እጅግ አሳሳቢ ነው ና የመንግስታቱ ድርጅትን በፍጥነት እርምጃ መውሰድ ካልቻለ እንደነ ፈረንሳይና እንደነ ብሪታንያ እንደነ ጀርመን ያሉ ሀገራትም ደግሞ ለመፍትሄ መስራታቸውን ብቻ ሳይሆን በዓለም የፖለቲካ ሂደትና አውድ ላይ በጎ ነገር ማምጣት አለባቸው። ያ ማይሆን ከሆነ ኢራንም በዚሁ በበረታ አቅሞና እንደዚሁ ደግሞ ትንሽ አስቸጋሪ የተባለውን ኢንቴንስ የሆነውን የዓለምን የፖለቲካ ውጥረት በራሷ መንገድ የምትቃኙበትን ሂደት እየከፈተ ስለሆነ እንደዚሁ ሰዎች በቀላሉ ሊያዩት አይገባም የሚል መረጃ እንደዚሁ በስፋት የተጋራ ነው። ስለዚህ ይሄኛውን ከእስራኤል ፖለቲካ ጋር እንደዚሁም ደግሞ ከአሜሪካ ፖለቲካ ጋር ብቻ ማየትም ሳይሆን ብዙ ሁኔታዎችን ታሳቢ ማድረግ እንደሚያስፈልግ ይነገራልና ትንሽ የጊዜ ጉዳይ ነው እንጂ በእነዚህ ሁለት ኃይላት መካከል ያለው ውጥረት መልኩ ሊለውጥ እንደሚችል፣ እስራኤልም ጊዜ የጠበቀች እንደሆነ የሚጠቁሙ መረጃዎች ይውጣሉ። ምክንያቱም ኢራን አሁን ስምምነት ተጠናቋል ብላ አንዳንድ ይሄ ወታደራዊ የሚመስሉ ወይም ደግሞ ከኒውክሌር ጋር የተገናኙ ጉዳዮች ላይ ኢላማ ውስጥ ያስገቡ እንቅስቃሴዎች ውስጥ የምትገባ ከሆነ ሜ ቢ ጫናው ሌላ መልክ ሊኖረው እንደሚችል ይናገራልና እንደዚህ እንደዚህ ሁኔታዎች በጣም በብዙ መንገዶች መፍትሄ ሊሰጣቸው እንደሚገባ እየተነገረ ነው። ግን ብዙ ሁኔታዎችን መመልከት አሁን በኢራን ፖለቲካ ውስጥም ቢሆን ያለመረጋጋት ሂደቱ ትሬንዶች አሉ። እነሱን መፍትሄ መስጠትም ያስፈልጋል። በዛ ሁኔታ ውስጥ ደግሞ እንደዚህ አይነት ሌላ አስቸጋሪ አውድ መፍጠር እጅግ አስፈሪ እንደሆነ እየተነገረ ይገኛሉ። ተመልካቾቻችን እንግዲህ የተለያዩ ሀሳቦች ካላችሁ አሁንም ማገራቱን ትቀጥ መቀጠል ትችላላችሁ። ቢኒያም ካሴ ነበርኩኝ። የተለያዩ ሀሳቦችን እጀመለሳለውኝ። ይሄኛው ግን ዓለም ላይ ምናልባት አስደንጋጭ ከሚባሉ ዜናዎች መካከል አብሮ የሚታይና የሚመደብ መሆኑን አጽንኦት ለመስጠት ነው። ውድ ተመልካቾቻችን እጅጉን አመሰግናችኋለሁ ታንክ